ጀምሮው እስከ ዓርብ ዘጠኝ ሰዓት ድረስ ያደረሱበትን ልዩ ልዩ መከራ ሕማም ብላ ቤተክርስቲያን ትጠራዋለች። ለአስራ ስምንት ሰዓት እጅግ በጣም ጽኑና ከባድ መከራ እንዲቀበል ሆኗል አምላካችን መድኃኒታችን ኢየሱስ ክርስቶስ። በዚህም ዓለምን አድኗል። ይህ አስራ ስምንት ሰዓት ነው እንግዲህ በዚህ በሰሞኑ ህማማት የሚታስበው በዚህ የተቀበለው መከራ። በዚህ አጋጣሚ አስራ ስምንት ሰዓት ጾማችሁ ስጋውን ደግሞ ተቀበሉ የሚባለው ለዚህ ነው። ጌታ ከተያዘበት ከምሽቱ ሶስት ሰዓት ጀምሮ እስከ ቀኑ ዘጠኝ ሰዓት ድረስ ልዩ ልዩ መከራ ሲያደርሱበት እህል አልቀመሰም ውሃም አልተጎነጨምና በመጨረሻ በመስቀል ላይ ስጋውን ቆርሶ ደሙን አፍሶ እንድንበት ዘንድ ሰጠን። ስለዚህ ያንን ክቡር ስጋና ቅዱስ ደም ለመጠጣት አስራ ስምንት ሰዓት ሙሉ ከእህል ከውሃ ተከልክለን አፋችን ሃሞት ሐሞት እስኪሰማው ድረስ ከዚያ በስጋውና ደግሞ እንከብራለን ማለት ነው። ጌታ እንግዲህ በነዚህ በአስራ ስምንት ሰዓታት ውስጥ የተቀበለውን መከራ አስራ ሶስቱ ሕማማተ መስቀል ብለው አባቶቻችን ቋጥረው ሰፍረው ሰጥተውን። ባለፈው አመት ታስታወሱ እንደሆነ አንድ ሁለት ብለን ተነጋግረን ነበር። ግን አሁንም የክርስቶስን መከራ እንደገና ወደኋላ ሁለት ሺህ ዘመን ሄደን እያሰብን ከዚያ ዋጋና በረከት ለማግኘት ነውና ወደ ረጋቱ ትምህርት ከመሄድ በፊት ማን ማን እንደሆኑ እንዲሁ ነግራቸዋለሁ። የመጀመሪያው ተአስሮ ደሬት የፊጥኝ የግርግሪት የታሰሩበት የታሰረበት ማለት ነው። ተአስሮ ደሬት የፊት የታሰረው ማለት ነው። አስረው የፊጥኝ አስረው ነው ለምርመራ ወደ ሊቃነ ካህናቱ ያቀረቡት። ወደ ዝርዝር አልገባም። ሁለተኛው ተጸፎ መልታት ወይም ደግሞ ፊቱን የብርሃን ፊቱን በጥፊ የመቱት አንዱ ክፎች አይሁን ሌሊቱን ሙሉ እየተፈራረቁ ተራ በተራ እየተመላለሱ ፊቱን በጥፊ ይመቱት ነበረ። ጌታ ነው እና ያን ሁለተኛው መከራ ሲሆን፣ ሶስተኛው ደግሞ ወሪቀ ምራቅ ምራቅ ተፉበት። እጅግ በጣም ስለጠሉት ለሞትም አሳልፎ ስለሰጡት ምራቃቸውን ተፉበት በብርሃን ፊቱ ላይ ሶስተኛው መከራ ይሄ ነው። አራተኛው መከራ ተቆርቆር ስራሱን በዘንግ መጡት፣ ራሱን በዘንግ መጡት። ይሄ አራተኛው ነው። አምስተኛው ተቀጽፎ ዘባን ጀርባውን ስድስት ሺህ ስድስት መቶ ስልሳ ስድስት ጅራፍ ገርፎታል። የተመረጡ ጉልበት ያላቸው ሰዎች ተመርጠው እየተፈራረቁ አይሁድ ህጋቸው ከአርባ በላይ አትግረፍ ትላለች። ሰላሳ ዘጠኝ ጊዜ የገርፉትና አረጠፋኝ ቁጥሩን አላውቀውም አላውቀም ስንት እንደገረፍኩት ብሎ እንደገና ሌላው ይመጣል። እንዲህ እየተፈራረቁ 6666 ጅራፍ ገርፈውታል። ይህን ማን ቆጠረው ቢሉ አባቶቻችን መላአኩ ቆጠረው ይላሉ። ሰው እንኳን አልቆጠረውም። ስድስተኛው አክሊል ሶክ ነው። የእሾህ አክሊል ጎነጉኖ በራሱ ላይ አስቀምጧል። ያ እሾህ ቀላል እና ተራ እሾህ አይደለም። እጅግ በጣም ከባድ የራሱን ቅል በዝቶ የሚገባ ከራሱ ላይ የሚፈሰው ደም ፊቱ ሁሉ ሸፍኖት ነበረ ማየት እስኪሳነው ድረስ። አንዲት ደገኛ ሴት ቬሮኒካ የምትባል ደግሞ ሲፈስ ፊቱን ሸፍኖት ስታይ ነጭ ማረው ነገር አምጥታ ሰጠችው። ፊቱን ጠረገበት ከዚያ ሰጣት። ገለጥ ብታደርገው የመጀመሪያው የአምላካችን የኢየሱስ ክርስቶስ ስዕል በዚያ ላይ ተስሎ ተገኘ። የተባረከችና ሰባተኛው ፀውረ መስቀል ነው። መስቀሉን ሊቶስትራ ወይም ደግሞ ጲላጦስ ችሎት ካስቆመበት ቦታ እስከ ቀራኔው ጎልጎታ ድረስ ተሸክሞ የሄደበት እርጥብ እንጨት አሸክመው፣ እህል ሳይበላ ውሃ ሳይቀምስ ሌሊቱ ሲደበድቡት ታድረው፣ ኃይሉ ሁሉ አልቆ ወዙ ሁሉ ተንጠፍጥፎ አልቆ፣ በደከመ ሰውነቱ ያን እርጥብ እንጨት አሸክመው በገመድ ወደ ግራና ወደ ቀኝ እየጎተቱ እየጣሉት እየወደቀ እየተነሳ ራዲዮ እዛ የሚሰቀልበት ቦታ ረሶ ስለወጣ ነው። ስለዚህ ይሄ አንደኛው ሕማሙ ነው። ስምንተኛው በመስቀል ላይ ከዋለ በኋላ ተጠማሁ ሲላቸው የመጨረሻ የክፋታቸው ብዛት ሐሞትና ከርቤ አንጀቱን በጣሶ የሚጥል ቀምመው እና ደባልቀው ሰጡት። ያንን ቀምሶ ነገር ግን አልጠጣውም፣ ተፋው። ስምንቱ እነዚህ ናቸው። ሌላ ከዚህ በኋላ አምስቱ ደግሞ አምስቱ ቅንዋተ መስቀል ወይም ደግሞ የተቸነከረባቸው ምስማሮች ናቸው። እነዚህ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ናቸው። ሳዶር ሁለቱ እንጨቶች ግራና ቀኙና ቋሚ አንድ ላይ የተቸነከረበት፣ አላዶር ቀኝ እጁ የተቸነከረበት አዴራ፣ ዳናት ደግሞ ግራ እጁ፣ አዴራ እንደገና ደግሞ ሁለት እግሮቹ፣ ሮዳስ የተባለው ጲላጦስ ጽፎ ጽሑፉን የለጠፈበት በሽንካር የቸነከረበት። እነዚህ አምስቱ በጌታ ደም ስለተቀደሱ ቅዱሳት ቅንዋት ተብለው ይጠራሉ። ስለዚህ እነዚህን ልናውቅ ልናስታውስ ይገባል። አስራ ሶስቱን ሕማማተ መስቀል ማለት ነው ዛሬ ሰባቱ አጽና መስቀል የሚለውን ነው የምናየው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ አስራ ስምንት ሰዓት መከራ ተቀበለ ስንል ከቀኑ ስድስት ሰዓት እስከ ዘጠኝ ሰዓት ግን በመስቀል ላይ ነበረ የዋለውና መከራ የመጨረሻውን የተቀበለው በነዚህ ሶስት ሰዓታት ውስጥ ሰባት ብቻ ጊዜ ነው የተናገረው። አይሁድን ጲላጦስንም ሁሉንም ያስፈራቸው የነበረው የጌታ ዝምታ ነበረ። አንዲት ነገር አይናገርም። ተናገር፣ ምንድነው የሆነው ነገር? እኔ እኮ ልገልህም ላደንህም እችላለሁ ብሎ ሲለው ጲላጦስ ለእርሱ ከሰማይ ከአባቴ ጋር ተሰጠ በተቀል ይህ ልታደረጋ ትችልም ብቻ ነበረ ያ እና ስለዚህ በመስቀል ላይ ሆኖ ሰባት ነገሮችን ተናግሯል። እነዚህ ሰባቱ ነገሮች እነማን ናቸው? የመጀመሪያው ኤሎሄ ኤሎሄ ላማ ሰባቅታኒ ይሄ ቃሉ አርማይክ ነው፣ እና አምላኬ አምላኬ ለምን ተውካኝ ማለት ነው። ይህንን ቃል ቅዱስ ዳዊት አስቀድሞ በመዝሙር ሀያ አንድ ላይ አምላኬ አምላኬ ነጽረን ወደምን ታደገን ብሎ ተናግሮት ነበር። ይህንን ቃል አምላኬ አምላኬ ለምን ተውከኝ ብሎ የተናገረው እሱ ዳግማዊ አዳም ነውና ስለ አዳም ተገብቶ አዳም በሲወድ ጮሆን ጮት ነበረ የተናገረው ብሎ አባቶቻችን ይተረጉሙታል። አምላኬ አምላኬ ለምን ተውኸኝ ብሎ ይህንን ተናገረ። ወይም ደግሞ እናንተ የሚያስጨልቅ መከራ ባልሰራችሁት ሁሉ ቢጸናባችሁ፣ ቢያጸኑባችሁ ሁሉን ወደሚችለው አምላካችን እንዲህ ብላችሁ ጩሩ ብሎ ሲል ምሳሌ ሲሆናል። አምላኬ አምላኬ ለምን ተውከኝ ብለዋል። ሁለተኛው አባት ወይ ነፍሴን ተቀበል አባ መሀጽን ነፍሴ የሚል ነው። ይህም የአዳም ወይም ደግሞ የቅዱሳኑ ጩኸት ነው። በመከራ በሚያስጨንቅ ፈተና ውስጥ ስንሆን ሁሉን ወደሚችል አምላክ ነፍሳችንን እንዲቀበል መናገር እንዲገባ ጠቢቡ ሰሎሞን ነፍሶን ውሰደ ጻድቃ ውሰደ እግዚአብሔር ይላል። የጻድቃን ነፍስ በእግዚአብሔር እጅ ናት የሚል ቃል አለ። ስለዚህ ቅዱሳን የሚያስጨንቅ ነገር መከራ ሲመጣባቸው ጌታ ሆይ ነፍሴን ተቀበል ብለው ይላሉ፣ ከመምህራቸው ከአምላካቸው ተምረዋል እና ስለዚህ ሁለተኛው አባት ሆይ ነፍሴን ተቀበል ነው። ሶስተኛው ዮሐንስ ወንጌል ምዕራፍ 19 ላይ እንደተጻፈው ጌታ እመስቀል ላይ ሆኖ የመጨረሻውን ቃል ተፈጸመ የሚለው ከመናገሩ ፊት ዓይኑ በድካም ብዛት ተሸፍኖ የነበረው ገለጥ ሲያደርግ ከስር ያየው የሚወዳት እናቱንና የሚወደውን ደቀ መዝሙር ነበረ። ሌሎቹ ሐዋርያት በዙሪያው አልነበሩም፣ ተበትነዋል። ስለዚህ ያችን እናቱን የሚወዳትን እናቱን ያላረዳት ያላገልጋይ የሰዋት አልፈለገምና፣ አንቺ ሆይ ልጅሽ ይሄውና ካለ በኋላ ለዮሐንስ ደግሞ እናት እናትህ አለው። ያንተ እናት መለመን አታውቅ ነበረ። ስለዚህ መለመን የምታውቅ ለምናም ገነት መንግስተተናያትን ማራት የምትችለዋን እናት ይኸውልህ ብሎ ጌታ ዮሐንስ ሰጠው። በመስቀሉ ድረስ መገኘት የመስቀሉን መከራ መቀበል፣ ይህ እንዲህ አይነት ታላቅ ስጦታ ያስገኛል። ስለዚህ ቤታችን በመስቀሉ ስር ያገኝናት ስጦታችን ናት። ዮሐንስም ምዕመናንን ወክሎ እንግዲህ ማርያምን ተቀበለ ይላሉ። ስለዚህ ሐዋርያው ከዚያን ጊዜ ጀምሮ ወደ ቤቱ ወሰዳት። አሽከርም ገረድሞ ማገለገላት ሁላ ቤተክርስቲያን ታምናለች እና ስለዚህ ሶስተኛው እነሆ እናትህ እነሆ ልጅሽ የሚለው ሲሆን፣ አራተኛው ተጠማሁ የሚለው ነበር። ውቅያኖስን የፈጠረ አምላክ ለሰው ልጆች ሁሉ ለአዝርዕት ለአትክልትን ዝናብን የሚያዘን ማምላክ ግን በመስቀል ላይ ሆኖ ተጠማውኛለን እንደ እንደተራ ሰው ተጠማ አለ። በዚህ ሰዓት ነው እንግዲህ እነዛ ክፎች ያንን ሆምጣጣ ከሐሞት ጋር ቀላቅለው የሰጡት እና ይህንንም ተጎጭቶ ተፋው። ስለዚህ ኃጢአትን ወደ ውስጣቸው አታስገቡ፣ ትት አታውሉ አታሳድን ብሎ ሲል ይህን ተጎንጭቶ ተፋው ብላ ቤተክርስቲያን ታስተምራለች። አምስተኛው ዛሬ ከኔ ጋር ጋር ከኔ ጋር በገነት ትሆናለህ የሚል ነው። ይህንን ቃል የተናገረው ለአንድ ለሽፍታ ለወንበዴ ነው። በመስቀል ላይ ስናየው ጌታ በሁለት ወንበዴዎች መካከል ነው የተሰቀለው። እዚህ ስዕሉን ስንመለከተው ለምን ነው ጌታን በሁለቱ ወንበዴዎች መካከል የሰቀሉት? እንደው ዝም ብሎ በገጠመኝ ነው ሽፍታ እነዛ ስለተገኙ እነሱን ቀላቅለው እንትን ለማለት ነው? አይደለም። ትንቢት የተነገረ ስለነበረ ያ ይፈጸም ዘንድ ነው። ከአመፀኞች ጋር ተቆጠረ ተብሎ በትንቢተ ኢሳያስ ምዕራፍ አምሳ ሶስት ላይ ተጽፎ ስለነበረ ያ ትንቢት ይፈጸም ዘንድ ከአመፀኞች ጋራ ተሰቀለ ሰኞች ጋር ተቆጥሮ ከአመፀኞች ጋር ሆኖ ቅዱሳን አዎ አዳምንና ሔዋንን ልጆቻቸውን ከቅዱሳን ጋር ይደመሩ ዘንድ ይቆጠሩ ዘንድ ካሳ ከፈለላቸው እና ሁለተኛው እንደገና ደግሞ በቀኝ የተሰቀለው በመጨረሻ ደረጃ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ስላለ ወደ ገነት የሚገባ ሆኗል። ያኛው በግራ የተሰቀለው ግን በዚያው በክፉ ስራው ቀጥሎ ክርስቶስ ከሆንክ አንተ ራስን አድን እኛን ማድን እያለ ይዘብትበት ስለነበረ እርሱ ወደ ሲኦል ወርዷል። ስለዚህ በመጨረሻ ሰዓት ለፍርድ በምመጣበት ሰዓት ጻድቃንን በቀኜ ሳቆም፣ አጣንን በግራ ሳቆም ለጻድቃን ገነትን ላጣን ሲሆን አወርሳለሁ ብሎ ሲል በሁለት አመፀኞች መካከል ተሰቀለ እና በማቴዎስ ወንጌል ምዕራፍ 27 ላይ እንዲሁ በማርቆስ ወንጌል ላይ እንደተጻፈው እነዚህ ሁለት ወንበዴዎች በመጀመሪያ ደረጃ ያሽማጥጡበት ነበረ፣ ይዘብቱበት ነበረ፣ ይሰርቁት ነበረ። ምን እያሉ ክርስቶስ ከሆንክ አንተ ራስን አድን፣ እኛንም እያሉ በመጨረሻ ላይ ግን ከሆነ ሰዓት በኋላ ግን አንደኛ ወንበዴ አመለካከቱን አስተሳሰቡን ቀየረ። በቀኝ የተሰቀለው ማለት ነው። ጌታ ሆይ በመንግስቴ በመጣ ጊዜ አስበኝ ብሎ ይህንን ተናገረ እና ይህንን ንግግር እንዴት ሊያመጣ ወን ደሞ እንዴት ሀሳቡ ሊቀይር ቻለ? በምን ሊቀይር ቻለ ብሎ ሊቃውንተ ቤተክርስቲያን እጅግ በጣም ተመራምረውበታል። ሊቁ ቅዱስ ያሬድ ብሏል፣ ፈያታዊ ዘየማን ሆይም መኑ ረከዘተምዝንተ ይህንን ታውቅ ዘንድ ማናስተማረህ ማነገረህ? ብሎ ይጠይቅና መንፈስ ቅዱስ ይመልስለታል፣ ነቢያትን አልተከተልኩም ሐዋርያትና ሰበኩኝም፣ ነገር ግን ፀሐይ ስትጨልም፣ ጨረቃ ደም ስትመስል፣ ከዋክብትም ሲረግፉ አየውኝ። ስለዚህ አምላክ መሆኑን አወቅኩኝ። ስለዚህ ያ በቀኝ የተሰቀለው ሽፍታ እነዚህን ሁኔታዎች ሲያይ ይህስ እንደኛ ተራ ሰው አይደለም፣ ተራ ወንበዴ አይደለም፣ ለካስ አምላክ ነው ፀሐይ የጨለመችለት ጨረቃ ደም የመሰለችለት ለካሳለሎ ብሎ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ብሎ ተናገረ ይላል። ሌላው ሊቅ ዮሐንስ አፈወርቅ የተባለው ደግሞ የቤተክርስቲያናችን ሊቅ ይህስ አይመስለኝም፣ ፀሐይ አትመስለኝም አለ። ፀሐይ ብቻ አይደለችም፣ ነገር ግን ው ጌታ የተናገረው ንግግር ነው የዚህን የሽፍታ የወንበዴ ልቦና የመለሰው። ይኸው የሚያደርጉትን አያውቁትምና ይቅርበታቸው ብሎ ሲናገር ሰማ። ለሚሰቅሉት መከራ ለሚያጸኑበት እንዲህ የሚናገር ይቅርበታቸው የሚል ይሄስ ጻድቅ ነው፣ ይሄስ አምላክ ነው ብሎ በዚያ ልቡ ተነፍቶ እኔንም ጌታ ወይ በመንግስት በመጣ ጊዜ አስበኝ ብሎ ተናገረ ብሎ በዚህ እንደገና የተረጉመዋል። ሌላኛው ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ የሚባለው ደግሞ ይህ ብቻ አይደለም አይመስለኝም አለ። ጌታ በሚሰቀልበት ጊዜ የተሰቀለበት መስቀል በቀኝ በኩል ወዳለው ወደ ወንበዴ ጥላው አርፎበታል። ስለዚህ ያ የመስቀሉ ጥላ ልቦናውን መለሰው ብሎ እና እንዲህም እንዲናገር አደረገው ብሎ ይናገራል። ጥላ ለመሆኑ የሰው ልቦና ይቀይራል፣ አስተሳሰብን፣ እውነትን ያሳያል። አዎ በሐዋርያት ሥራ ምዕራፍ አምስት ከቁጥር አስራ አምስት ላይ ቅዱስ ጴጥሮስ በሚያልፍበት ሁሉ ሰዎች በሽተኞችን እያመጡ ያስቀምጡ ነበር የጴጥሮስ ጥላ ያረፈባቸው ሁሉ ሙታን የሚሆኑ ይነሳሉ፣ ደውም ቢሆን ይድናሉ ተብሎ ተጽፏል። ስለዚህ የጌታ ጥላ ያረፈበት የዛን ሽፍታ ልቦና የደነደነውን የሚሰብር እውነቱን እንዲመለከት ቢያደርግ ይቻላል ማለት ነው፣ እና ስለዚህ እነዚህ ሊቃውንት እንዲህ እየተመራመሩ ይሄን አዎ፣ ይሄ ሽፍታ በቀኝ በኩል የተሰቀለው ጌታ ወይ በመንግስት በመጣ ጊዜ አሁን ይቅር በለኝ ብሎ እንዲህ ሊያደርግ ነው፣ ይሄ ነው ብሎ ይናገራሉ። እና ስለዚህ ይህ ፍርያታዊ ዜማን በዚህ ምክንያት ጌታ ሆይ በመንግስት በመጣ ጊዜ ይቅርበለኝ ብሎ ተናገረ። ነገር ግን በዚህ ቃል ብቻ ነው ወይ እንደው ይቅር በለኝ ስላለ በዚያ ሰዓት በተናገረው ብቻ ነው ወይ ምህረት ያገኘው የሚለውን ሊቃውንት ይመራመሩበታል። የዚህ ሰውየው ንግግር ቀላልና ተራና ስርት አይደለም። ብዙ ነገሮች በውስጡ አለበትም። አንደኛው ጓደኛውን ገስጿል። ያ ጓደኛው በስተግራ በኩል ያለው በተደጋጋሚ አንተ ክርስቶስ ከሆንክ ራስህን አድን፣ እኛንም አድን ብሎ ሲል አሁንስ እግዚአብሔር አትፈራውኝን እኔና አንተ በስራችን ይህ መከራ ተቀብለናል፣ ይህ ፍርድም ይገባናል። እርሱ ግን ጻድቅና ንጹሕ ነው ብሎ ተናግሯል። በዚህ ወንጌል ላይ እንደተጻፈው። ስለዚህ አንደኛ ጓደኛውን ወደ ንስሐ እንዲመለስ ገስጾ መክሯል። ሁለተኛ እሱ ራሱ አዎ በትለናል በት ያለውን ይህም ፍርድ ይገባኛል ብሎ አምኖ ተጸጽቷል፣ ንስሐ ገብቷል። በሦስተኛ ደረጃ ይህ ግን ጻድቅ ነው ብሎ ስለ ክርስቶስ እውነተኛነት፣ ንጹህነት መስክሯል። ሐዋርያት እንኳን ለምስክርነት በጠፉበት ሰዓት ትንሹን እያበረከተ የመገባቸው ሁሉ ስቀለው ስቀለው እያሉ ባሉበት ሰዓት ይህ ሽፍታ ግን አዎ ይህ ሰው ግን ጻድቅ ነው፣ ንጹህ ነው ብሎ መስክሯል። ስለዚህ ስለነዚህ ስለ ሦስት ነገሮች እንጂ ማረኝ ስላለ ብቻ አይደለም። ስለዚህም በመንግስት በመጣ ጊዜ አስበኛለ መንግስት እንዳለው ንጉሥ እንደሆነ መሰከረ። ኢየሱስ ክርስቶስ በዚያ ቦታ እኮ የሸዋ የሸዋክል ተጠርቶበት መከራ ሲያቀሙበት ደግሞ ዝኖ እንደሱ ሱ አይነት እኮ ሰው ነበር ያየው። ነገር ግን በትክክል ሲያይ ንጉስ እንደሆነ መንግስት እንዳለው አመነ። ስለዚህም፣ አዎ እንደኛ ሞቱ አይቀርም ይነሳል አለ። ተነስቶም አይቀርም ያድርጋል አድርጎም በዛ አይቀርም ዳግም ይመጣል አለ። ስለዚህ ዳግም ለፍርድ ስትመጣ አዎ አስበኝ ብሎ ስለ ጌታም ምስክርነት ስለሰጠ ይሄ ሁሉ አሁ ተደምሮ እውነት እውነትን አለውን፣ ዛሬ ገነት ከኔ ጋር ትሆናለህ አለው። እንደውም አባቶቻችን አንተ ትቀድሞ በወያ ውስጥ ተገነት ትቀድሞ፣ ለአዳም በወያ ውስጥ ተገነት አዳም አባትህን ተቀድመ ገነት ትገባለ ብሎ አለው። ስለዚህ የአሽፍታ ወዲያኑ እየበረረ ሄደ፣ ገነት ሄደ። የገነት ጠባቂ ሱራፊ በፊቱ መቆም አልቻለም። የገነት በር ተከፈተች። አንተ ማነ? ብሎ ጠየቀው። አብርሃም ሆይ ከደጋቦቹ አለው። እኔ አብርሃም አይደለሁም፣ እንደ አብርሃም መልካም ስራ ቆየ አይደለሁም። እኔ ሽፍታሁን ነኝ። በሕይወት ዘመን የቋንጃ ስፖርት ደምሳ ፈሴ ነበርኳል ስለዚህ አንተ ዳዊት ነው ወይም አንተስ ሌላ ነው እያለ ደጋፎች ሁሉ ጠቀሰለት። እኔ ምንም አደርገውም። ታዲያ እንዴት አድርገህ የእሳት ባህልን ተሻገረ እዚህ መጣለው? አልሰማህም እንዴ? ክርስቶስ እኮ በመስቀል ላይ ተሰቅሎ ደሙን አፍሶ የደሙን ማያተም ሰጠኝ። ስለዚህም፣ አዎ የእሳት ባህልን ተሻገረ የመጣው አለ። ስለዚህ የክርስቶስ ደም የእሳት ባህልን ታሻግራለች። ክርስቲያኖች ለዚህ ነው ስጋውን ብሉ ደሙን ጠጡ የምንባለው። ለዚህ ነው እለት እለት ቤተክርስቲያን የምታዘጋጀው የእሳት ባህልን ተሻግረን ወደ ገነት ወደ መንግሥተ ሰማያት እንድንገባ። ይህ እንግዲህ በፈያታዊ ዘየማን ታይቷል ማለት ነው። እና ስለዚህ አምስተኛው የተናገረው ዛሬ ከኔ ጋር ወደ ገነት ትገባለህ የሚለው ሲሆን ስድስተኛው አባት ሆይ የሚያደርጉትን አያውቁትም እና ይቅርበላቸው ያለው ነው። መከራ ቢያጸኑባችሁ፣ አዎ ጌታ ይቅርበላቸው ብሎ ያለው አዎ የፊት ጥኝ ያሰሙትን ምራቃቸውን የተፉበትን በጥፊ የመቱትን፣ ስድስት ሺ ስድስት መቶ ስልሳ ስድስት ጅራፍ የገረፉት ሁሉንም ነው። አዎ በመስቀል ላይ የቸነከሩትን ሁሉ የሚያደርጉትን አያውቁትምና ይቅር በላቸው ብሎ የተናገረው ስለ ሁሉ ነው፣ የለመነላቸው ወይም የተናገረው። ስለዚህ እናንተም በማታውቁት መከራ ሊያጸኑባችሁ እንደዚህ ብላችሁ ጸልዩ ብሎ ሲል አሁ ይህንን ቃል ተናግሯል። ይህን ምስክርነት ይዞ አብነት አድርጎ እስጢፋኖስ ቀዳሜ ሰማዕትን በድንጋይ ሲወግሩት ጌታዬ ኢየሱስ ክርስቶስ ወይ ነፍሴን ተቀበል እነዚህ ግን የሚያደርጉትን አያውቁትምና ይቅርበላቸው ብሎ ተናግሯል። ደቀ መዛሙርት እንዲህ ነው እንግዲህ የመምራቸውን አዎ አብነት አድርገው ትናንትና አባቶች የሚያደርጉትን አያውቁትምና የሚለው ስድስተኛው ሲሆን፣ ሰባተኛው ሁሉ ተፈጸመ። የመጨረሻ የተናገረ ቃል ይጅ ነው፣ ተፈጸመ ነው አዎ አምስት ሺህ አምስት መቶ ዘመን አዎ ነቢያት የተናገሩት ትንቢት ሁሉ ተፈጸመ። የማስታረቁ ሰውን ከእግዚአብሔር ሰውን ከመላእክት ሰማያውያን ከምድራውያን ጋር የማስታረቁ ስራ ተፈጸመ ብሎ ሲል ጌታችን መድኃኒታችን ይህችን ቃል በመጨረሻ ደረጃ ተናግሯል ማለት ነው። እና ስለዚህ የተወደዳችሁ መና እነዚህ ሰባቱ አጽራ መስቀል የተባሉት እነዚህ ናቸው ማለት ነው። እናት እንዳትረሷቸው። አንደኛው ኤሎሄ ኤሎሄ ላማ ሰበቅታኒ፣ ጌታ ሆይ ጌታ ጌታ ሆይ በእንዴት ለምን ተውከኝ የሚል ሲሆን፣ ሁለተኛው አባት ወይ ነፍሴን ተቀበል የሚል ነው። ሶስተኛው እነኋት እናትህ፣ እንሆ ልጅሽ የሚል ነው። አራተኛው ደግሞ ተጠማው። አምስተኛው ዛሬ ከኔ ጋራ መገነት በገነት ትሆናለህ። ስድስተኛው አባቶይ የሚያረጉትን ያቁትንና ይቀበላቸው። ሰባተኛው ተፈጸመ ነው። እንግዲህ ይህንን እለተ አርብን ስናስብ ጌታን በመስቀል ላይ መሰቀሉ እና ሶስት ሰዓት ሙሉ መቆየቱን ስናስብ፣ እነዚህ ሰባቱን ብቻ ቃላት የተናገረ መሆኑን እንድናውቅ ነው ወሰባት ለ